ሰላም ሰላም፣ እና ጤናን ፍቅርን ያደልኝ ክብራትና ክብራን ሳድስ ቤተሰቦቼ በድጋሚ ተገናኝተናል። ዛሬም በጣም የሚገራርሙ መረጃዎች አሉ። ኢራን አካባቢውን ወደ ሲኦል ሊቀይር የሚችል ነው በሚል በግልጽ አቋሟን አሳይታለች። ይሄም ነገር ምን ማለት ነው የሚለውን ነገር በደንብ አድርገን እናሳያለን። ይሄም የሆነ ከሆነ አካባቢ ወደ ሲኦል ይቀየራል ማለቷ ምን ማለቷ ነው? ያን እንመለከታለን። ከዛ ባለፈ ደግሞ ፕሬዚዳንት ትራምፕ ሀሳባቸውን ቀይረዋል። በጣም የሚገርም ነው፣ ሀሳባቸውን ቀይረውታል። ይሄ የተቀየረ ሀሳብ ምን ላይ መሰረት ያደርጋል የሚለውን ነገር በትክክል ማየት አለብን። ምክንያቱም የሰውየው ዋዣቂነት እንዳለ ነው። ምክንያቱም ዛሬ የወሰነውን በኋላ በኋላ የወሰነው ስሜታዊ ሰው ነው። በእድሜው በጣም ትልቅ ሰው ነው፣ ግን ስሜታዊ ነው። በጣም የሚያሳዝነው ደግሞ ሌላ ዜና ከዚህ ጋር ተያይዞ የምነግራችሁ አሁን ያለው የኢራንና የእስራኤል ጦርነት በፕሬዚዳንት ትራምፕና በኔታንያሁ ሐሰት መረጃ ላይ መሰረት ባደረገ ነገር ላይ መሰረት አድርጎ እንደተደረገ እየተነገረ ይገኛል። እሱ ብቻ አይደለም። የዓለም አቀፍ አቶሚክ ኢነርጂ አሶሴሽን አለ። ያ ተቋም በግልጽ ያጋለጠው መረጃ በጣም የሚያሳዝን ነው። ስለዚህ በነዚህ ጉዳዮች ላይ መሰረት እናደርጋለን። ከዛ በተረፈ ደግሞ እንግዲህ እንደምናውቀው በኢራን እየደረገ ያለው አንደኛው የእስራኤል ጥቃት መነሻ የሚያደርገው የአቶሚክ ኃይል ማብላያ ተቋማቶቿን አወድማለሁ በሚል ነው። ከነዚህ መካከል ፎርዶ የሚባለው ዚ ስክሪን ላይ የምታዩት በጣም በጣም ጠንካራ መሰረት ላይ የተጣለ የኒክሌር ማብላያ ተቋም ነው። የፎርዶን ማብላያ ተቋም በተመለከተ ምንም አይነት የዓለማችን መሳሪያ ዘልቆ ገብቶ መምጣት እንደማይችል ተረጋግጧል። ስለዚህ አንድ ነገር ብቻ ሊሞክር ይችላል ነው እንግዲህ አሁን በደንብ አድርጌ ያሳያችኋለሁ። እዛ ላይ አንድ ነገር ብቻ ሊሞክር ይችላል ይሄውም አሜሪካ ያላት አሁን ትራምፕ የሚዝትበት የነበረው የጦር መሳሪያ ነው። ይህም የጦር መሳሪያ እዚህ ስክሪን ላይ እንደምትመለከቱት በጣም ጠንካራ የተባለ ማሲቭ ኦርዳንስ ፔኔትሬተር የሚባል ስያሜ ወይም ኤምኦፒ የሚባል የተሰጠው ነው። ኤምኦፒ የሚባለው ይሄ ሲስተም እንግዲህ 13600 ኪሎ ግራም ያክል ይመዝናል። ከዛ በኋላ ወደ 2700 የሚጠጋ ኪሎግራም የያዘ የሚፈነዳ አካልን አፕሎድ የተደረገ ነው ወይም ፕሌይ ሎድ ፔይ ሎድ የተደረገ ነው። ከዛ ውጭ 6 ሜትር ወይም 20 ጫማ ያክል ወደ ጎን ርዝመት ያለው ነው። በስፋት ደግሞ 80 ሴንቲሜትር ወይም 31.5 ኢንች ያክል ስፋት ያለው ጫፍ የተገጠመለት ነው። ይሄ ጦር መሳሪያ እንግዲህ በከፍተኛ ደረጃ ፎርዶውን ሰብሮ መግባት ይችላል የሚል ሀሳብ የቀረበበት ነው። ገብቶ መምታት የሚችለው እሱ ነው በሚል የቀረበ ነው። ቤቱ ስቲልስ ቦምበር የሚባለው ብቻ ነው በዓለማችን ይህንን መሳሪያ ሊሸከም የሚችለው እዚህ ስክሪን ላይ የምታዩት መሳሪያ ብቻ ነው ማለት አውሮፕላን ጀት ብቻ ነው ሊሸከመው የሚችለው። ሶ እስራኤል ደግሞ ይሄ የላትም ያላት አሜሪካ ናት። ስለዚህ እስራኤል አሜሪካ ወደ ጦርነቱ እንድትገባ የምትፈልግበት ዋነኛው ምክንያት ይህንን ስቲልዝ ቦምበር ተሸክማ ሄዳ ይህንን ስፍራ እንድትመታላት እንደሆነ እየተነገረ ይገኛል። ግን በጣም የሚያሳዝነው ነገር ልንገራችሁ፣ እየወጡ ያሉ መረጃዎች በጠቅላላ ፕሬዚዳንት ትራምፕም ይሄን ጉዳይ ወደ አራዝመዋለሁ ብሎ ያለበት አንደኛው ምክንያት ይሄ ቦምበር ይሄ ቦምበር ኦልሞስት ከውዥን መጥቶበታል፣ ማስጠንቀቂያ ተነግሮበታል። በንከር በስተር የሚባለው ይሄ ቦምብ እንግዲህ ከሚወጡት ጥናቶች መካከል ያንን ቦታ ሰርጎ ገብቶ መምታት አይችልም የሚል ይፋ የሆኑ ጥናቶች የወጡ ይገኛሉ። እንደሚታወቀው እንግዲህ ዶናልድ ትራምፕ በዚህ ዙሪያ ላይ በከፍተኛ ደረጃ ፕራውድ ያደርጋል። ኢራን ያላትን የዚህ የኡራኒየም ኢንሪችመንት ፋሲሊቲ በፎርዶ ያለውን ማለት ነው ዲስትሮይ ሊያደርግ የሚችል ሊያውርድ የሚችል እሱ ነው በሚል ለእስራኤል ጋራንቲ ሰጥቷል ፕሬዚዳንት ትራምፕ እንደሚታወቀው ማለት ነው። ይህም በተመለከተ እንግዲህ ፕሬዚዳንት ትራምፕ ደጋግሞ ተናግረዋል። ድሮፒንግ ጂቢዩ 57ኤስ የሚባለውን ይህን ሲስተም በዚህ አካባቢ ላይ ብንጥለው ወይም ብንመታው፣ ፎርዶ ኢሊሚኔት ማድረግ ይችላል ወይም ደግሞ መጥፋት ማውደም እንችላለን የፎርዶን በሚል በግልጽ ተናግረዋል። ይህም በተመለከተ በብዙ ሳይንቲስቶች እየተነገረ ያለው ኢት ዳዝ ኖት አፒር ቱ ቢ ፉሊ ኮንቪንስድ አሳማኝ አይደለም በሚል እየተነገረ ይገኛል። በተለይም ደግሞ ከዚህ ጋር ተያይዞ የአሜሪካን ኢንቮልቭመንት አሜሪካ እዚህ ውስጥ እንዳትገባ የሚሞግቱ አካላት ብዙ ማስረጃዎች ከዚህ ጋር ተያይዞ ያቀርባሉ። ይሄ ለምሳሌ በዘ ጋርዲያን ያቀረበው ትንተና ነው። በዚህ ትንተና ላይ በደንብ እንደምንመለከተው የዚህ የጂቢዩ 57 ሲስተሙ ኢፌክቲቭነሱ ወይም ደግሞ ተግባራዊ መሆን አቅሙ ኢዝ ኦፍ ዲፕ ኮንቴንሽን። ፔንታጎን ሲንስ ዘ ስታርት ኦፍ ትራምፕስ ተርም የተባለ የተነገረ ይገኛል። ፕሬዚዳንት ትራምፕ በጣም ፕራውድ ያደርግበታል። ነገር ግን ከዚህ ተርም ጀምሮ ፕሬዚዳንት ትራምፕ ስልጣን ላይ ከወጣ ጊዜ ጀምሮ መነጋገሪያ የሆነ ጉዳይ ነው ብሎ ያስቀምጠዋል። ከዚህ ጋር ተያይዘው ሁለት የመከላከያ ሰራዊት አባላትና ኦፊሻልስ ይህም በተመለከተ በፍጹም ሊያደርገው አይችልም ይሄ መሳሪያ ይህንን የፎርዶ ያለበትን ኢራን የቀበረችበት የአቶሚክ ባብላያ ጣቢያውን ሊመታ የሚችለው ብቸኛው ነገር ታክቲካል ኒኩሌር ዌፐን ነው በሚል ያስቀምጡታል። ታክቲካል ኒኩሌር ዌፐን ነው ፎርዶን ዲስትሮይ ሊያረግ የሚችለው ብሎ ያስቀምጧል። ለምን ሲባል ሀው ዲፕ ኢዝ ሎኬትድ በጣም በብዙ ጥልቀት ውስጥ የተቀመጠ ነው። እንግዲህ ከ80 ሜትር በላይ ነው የተቀበረው። እንደሚታወቀው ከ60 እስከ ኦልሞስት 80 90 ሜትር ያክል ወደ ውስጥ ተራራ ስር ነው የተቀበረው። ይሄንን ቦታ አግኝቶ መምታት የሚችለው ፎርዶ ማን ነው? አሁን ያሁን የጂቢዩ 57ኤስ የሚባለው ይሄ ሲስተም ሊሆን አይችልም እየተባለ በትክክል እየተነገረ ይገኛል። ለምን ሲባል ይሄ ሲስተም የስቲልስ ቦምበሩ መሄድና መምታት የሚችለው 60 ሜትር ብቻ ነው። ወደ ውስጥ ጠልቆ መምታት የሚችለው 60 ሜትር ነው ይሄ ደግሞ የተቀበረው 80 ሜትር ወደ ታች ነው። እሺ፣ ስለዚህ መምታት አይችልም በሚል ጥናቶች በትክክል ይፋ ሆነው እየተነገሩ ይገኛሉ ማለት ነው። ይህም በተመለከተ ብዙ ሰዎች ይነግሩታል። በተለይ ጀነራል ዳን ኬን የተባሉ ሰው ከዚህ ጋር ተያይዞ በተለይ የዲፌንስ ሴክሬታሪው ደግሞ ፔት ሃክሴትም ጨምሮ በዚህ ጉዳይ ላይ ጥርጣሬ እንዳላቸው መረጃዎቹ እየወጡ ይገኛሉ ማለት ነው። እነዚህ ሰዎች እንግዲህ በዋይት ሃውስ በሲቹዌሽን ሩም ላይ ተቀምጠው ለፕሬዝዳንት ትራምፕ ብሪፍ እንዳደረጉላቸው እየተነገረ ይገኛል። ቱ ፒፕል ፋሚሊ አር ዊዝ ዘ ማተር። ይህንም በተመለከተ ልናረግ የምንችለው ብቸኛው ነገር ለፕሬዝዳንት ትራምፕ ሲያስረዙ ታክቲካል ኒውክሊየር ዌፐን ብቻ ነው ልንጠቀም የሚችለው ኦን ፎርዶ በሚል አሳውቀውታል ተብሏል። ታክቲካል ኒኩሌር ዌፐን ምንድን ነው? ለዚህ ለሆነ አላማ ብቻ ተብሎ የተሰሩ የኒኩሌር ጦር መሳሪያዎች አሉ። እነዛን ነው መጠቀም የሚቻለው። ታክቲካል ናቸው። ለሆነ አላማ ብቻ ታልሞ የተሰሩ የኒኩሌር ማብላያ ያላቸው ወይም የኒኩሌር አቶሚክ ቦምብ የሆኑ የኒክሌር ጦር መሳሪያዎች ናቸው። እነዚህን ብቻ ነው ተጠቅመን ልንፎርዶም ማጥፋት፣ ማውደም የምንችለው በሚባልበት ሰዓት ፕሬዝዳንት ትራምፕ አሁን ድንጋጤ ላይ ነው ያሉት። ድንጋጤ ላይ ነው ያሉት። በትክክል ሰውየው እየሄዱ ያሉት በዙሪያቸው ላይ ባሉ ጥቂት ሰዎች። እንደውም አንድ የኤንቢሲ ኒውስ፣ ኤንቢሲ ኒውስ አንድ ያወጣው ዘገባ ላይ በትክክል የሚነግረን ነገር ይሄንን ነው። ትራምፕ ኢዝ ሪላይንግ ይለዋል ዜናው ሲናገር፣ ትራምፕ ኢዝ ሪላይንግ ኦን ስሞል ሰርክል አዚ ዌይስ ስትራይክ ኦን ኢራን። በጣም ጥቂት ሰዎች ዙሪያ ላይ ባለ የማማከር ጉዳይ ነው ሰውየው ውሳኔዎችን ሁሉ የሚያዋዥቅበት በግልጽ እዚህ ጋር ተቀምጧል እና የዓለምን ጉዳይ ነው ሰውየው እየወሰነ ያለው። ልብ በሉ፣ በጣም አደገኛ ነገር ነው። እዚህ ቦታ ላይ የሚደረግ ማንኛውም ነገር ከፍተኛ የሆነ ውድመት ይዞ ሊመጣ ይችላል። ዓለምን ደግሞ ወደ ማያበራ ኬኦስ ኢቭን አሜሪካንን ራሱ ወደ ሌላኛው ሁኔታዎች ይዞ አባት ሊገባ እንደሚችል ይታወቃል። ና ይሄ ዜናው ሲጠቅስ በዙሪያው ፕሬዚዳንት ትራምፕ የሚያማክሩት እንደ ቫይስ ፕሬዚደንቱ ጄዲቫንስ የዋይት ሀውሱ የቺፍ ኦፍ ስታፉ ሱዚ ዋይልስ እንደነ ስቴቭ ሚለር ሴክሬተሪ ስቴቱ ደግሞ ማርኮ ሮቢዮ የነዚህን ሰዎች ምክርና የነ በተለይ ደግሞ ስቴቭ ዊትኮፍ የሚባሉት ሰው የመካከለኛው ምስራቅ ኤንቮይ ናቸው። እነዚህ ሰዎችን ነው በቃ ነገሮች ላይ አትኩረው እየሰሙ እየሄዱ ነገሮችን በጣም እነዚህ ሰዎች ደግሞ የሰውየው ደጋፊዎች ናቸው። ስለ ሰውየው ምንም ነገር ቢል የስ የሚሉት ናቸው እንጂ የሚሞግቱት አይነት አይደሉም። ሰውየው የሚሞግተውን ሰው ካጠገቡ ያስወርጣል፣ ያባርራል። ፕሬዚዳንት ትራምፕ ማለት ነው። ልክ እኛ እንደምናቀው አይነት መሪ ማለት ነው። በዙሪያው ላይ የሚያሞግሰውን ሰው ብቻ ነው ፕሬዚዳንት ትራምፕ የሚፈልገው ነው የሚባለው። ስለዚህ ለምሳሌ ከኤሎን መስክ ጋር ፕሬዚዳንት ትራምፕ የተጋጨበት አንደኛው ምክንያት ኤሎን መስክ የሚጋፈጠው ሰው ሆኖበታል። በየጊዜው ሰውዬው ዝም ብሎ የሚያልፍ ነገር አይደለም። ምክንያቱም ብሪሊያንት ሰው ነው፣ ኤሎን መስክ ማለት ሶ ይሄ ሰውዬ በዙሪያው ላይ የሚሞግቱትን የሚፋለሙትን ሰዎች ጠርጎ ጠርጎ ያስወጣና በእነዚህ አድናቂዎቹ የተከበበ ነው። ስለዚህ ውሳኔውን ሲወስን በስሜትና በስሜት ነው። እሱን የሱ ስሜት የሱ ወሬ ማያዳምጥና እሱ ያለውን ነገር የሱ የሱ ማይለውን ከአጠገቡ ጠርጎ ጠርጎም ያባረሰው ነው ፕሬዚዳንት ትራምፕ ማለት፣ በመረጃዎች እንደሚያሳዩት ማለት። ስለዚህ ሰውየው በሚወስነው ውሳኔ ሲታይ በክብ ሰርክሎቹ ባሉ ሰዎች ሙገሳ ላይ መሰረት ያደርጋል እንጂ ይሄ በታክቲካ ኒውክሌር ወፐን ብቻ ነው መውደም የሚቻለው ሲባል ሰውየው አሁን ሀሳቡን መዋዠቅ ጀመረ ማለት ነው። አሁን ባለበት ሁኔታ ላይ ይሄ በትክክል እየተነገረ ያለ ነገር ነው ቤተሰቦቼ።

በconventional ቦምቦች በሚል then ultimately drop a tactical nuclear weapon from the B2 bomber ከዛ በኋላ ሊሆን የሚችለው ታክቲካል ታክቲካል ኒውክሌር ወፐን B2 bomber የሚባለው ያኛው አቶሚክ ቦምብ ሁሉ ይጭናል። so የቀደሙ ያ ስቲልስ ቦምበሩ ማለት ነው። በሱ አማካኝነት በተጫሉ ታክቲካል ወፐኖች ነው ቦታውን ካላሉ ካላሉ ደብድቦ ደብድቦ ደብድቦ ካሳሱት በኋላ በዚህ ኒውክሌር ዌፐን ነው ያውም ሊመታ የሚችለው። እንግዲህ ስንት ድብደባ እንደሚጠብቅ ይህን ሁሉ እስራኤል ማድረግ አትችልም። ስለዚህ ልታረግ የምችለው አሜሪካ ናት። ስለዚህ ትራምፕ በስሜታዊነት ተጎትቶ እዚህ ጦርነቱ እንዲገባ ተፈልጓል። አሴስመንት ዌር ሜይድ ባይ ደ ዲፌንስ ትሬት ሪዳክሽን ኤጀንሲ የሚባል አለ፣ ዲቲአርኤ። ስለዚህ በዚህ ተቋም የወጣ አሰስመንት እንደሚያሳየው ኤ ኮምፖነንት ኦፍ ደ ዲፌንስ ዲፓርትመንት ታት ቴስትስ ዘ ጂቢዩ 57 አስ ኢት ሪቪልድ ኢን ሊሚቴሽን ኦፍ ዩ ኤስ ሚኦርኒዘን በጣም ብዙ ከዚህ ጋር የተያዙ አንደርግራንድ ፋሲሊቲዎች ላይ ሊደረግ የሚችሉ ጥቃቶችን ተመልክቶ ኦርስ ሚሪ በከፍተኛ ደረጃ መስራት የሚችልበት አቅም ልኬቱ ዲቲአር ኤ በሚባለው ተቋም ወይ ን ትት ሽን ንሲ በሚባላለ መከላከያ ነገር ተመልክቶ ያለውን ትሪት ያለውን አደጋ መርምሮ አጥንቶ የሚያሳውቅ ዲፓርትመንት አለን። በዚሁ ሲታይ ሊሚቴሽን እንዳለው ሊሚቴሽን እንዳለው ወይም ገደብ እንዳለው በግልጽ ተነግሯል። ይሄ ቦምበር ማለት ነው ጂቢዩ 57 ኤቢ የሚባለው አሁን ቅድም ያልኳችሁ ሲስተም ይሄ ሊሚቴሽን እንዳለው በግልጽ ተነግረዋል ማለት ነው። ስለዚህ ይህን ተመልክቶ ለፕሬዚዳንት ትራምፕ ብሪፍ ተደርገዋል፣ ሰውየው ማለት ነው ብሪፍ ተደርገዋል። እንግዲህ እንደሚታወቀው ድሮፒንግ ጂቢዩ 57 ስ ውድ ላይክሊ ሴ ባክ ኢራንስ ቢሊቲ ቱ ኦብቴን ዊፐንስ ግራንድ ግሬድ ኡራኒየም ፎር አፕ ቱ ኤፍ ዊ የርስ ሊያዘገያት እንደሚችል ይሄኛው ቢሆን በዚህ ቢደበደብ ኢራንን ሊያዘገያት እንደሚችል በትክክል እየተነገረ ይገኛል ማለት ነው። ስለዚህ ከዚህ ጋር ተያይዞ የዋይት ሃውስና የፔንታጎን ስፖክስ ፐርሶኖች እንደሚናገሩት ከሆነ ይሄም በተመለከተ ኢሚዲየትሊ ሪስፖንድ ለማድረግ እንደተቆጠቡ እየተነገረ ይገኛል። ከዚህ ተያይዞ እንግዲህ እዚህ የምታዩት የሲኤንኤንም ዘገባ እንደሚያሳየው እስራኤል ሃስ ፑሽ ስ ዩዝ ዘ ባንከር በስተር ቦምብ ኦን ኢራን ሂር ዝ ዋት ዘ ዌፐን ካንዱ ዌፐኑ ሊያደርገው የሚችለው ይሄ ነው በሚል ባወጣው ትንተና ላይ በግልጽ ተንትኖ ያሳየዋል። የጦር መሳሪያውን አቅም በተመለከተ ማለት ነው። እዚህ ላይ እንግዲህ ፎርዶ የተቀበረው ይለዋል እንደሚያሳያችሁ እዚጋ ማየት ይችላላችሁ። ኢራንስ ዲፕ ሳይት ፎርዶ ቱ 00 ሜትርስ ቅድም እንዳልኳችሁ ከ260-እ295 ጫማ ያክል በርቀት የተቀበረ ነው። ስለዚህ ፋሲሊቲው ለመድረስ ተደጋጋሚ ተደጋጋሚ ድብደባዎች ነው የሚፈልገው፣ በዚህ የሚደረግ ድብደባ ማለት ነው። ይሄ ደግሞ በጣም ኮስቲ እና እጅግ በጣም ከባድ እንደሆነ በትክክል እዚ ጋር ያስቀምጣል። ፎርዶ ኩድ ቢ አት ደ ኤጅ ኦፍ ደ ኤምኦፒስ ካፓቢሊቲስ። ምናልባት ፎርዶ ይሄ ቅድም ያልናቸው ኤምኦፒ ሲስተሙን አቅም የመጨረሻ የሚፈታተን እንደሆነ በግልጽ እየተነገረ ይገኛል ማለት ነው። ስለዚህ በቦርቡሮ መምታት የሚችል ሲስተም የኒክሌር ታክቲካል ኒክሌር ዌፐን ካልሆነ በቀር ይሄ ሊሆን አይችልም በሚል እየተነገረ ይገኛል ማለት ነው። ስለዚህ በመረጃው ላይ እንደሚያሳየው የተቀበረው 80 እስከ 90 ሜትር ያክል ነው። ቦምቡ ደግሞ መምታት የሚችለው በሲኤንኤን ዘገባ መሰረት ቦምብ ካን ፐኔትሬት አፕ ቱ 60 ሜትር ኦ 200 ፊት እዛ ጋር ደግሞ ከ23 እስከ 295 ኦልሞስ ወደ 300 ጫማ ያክል ርቀት ላይ የተቀበረ ነው፣ እና በምን አቅም ሊመታ ይችላል የሚለው ነገር በከፍተኛ ደረጃ ተወዛግበዋል ማለት ነው። ይሄ ነገር ታዲያ ምን ይዞ መጣ? ፕሬዚዳንት ትራምፕ ሀሳብ በተደጋጋሚ ነገሮች እየወጡ ይገኛሉ። እሱ ብቻ አይደለም፣ ሌሎች መረጃዎች አሉ። ስለዚህ ፕሬዚዳንት ትራምፕ ሀሳቡን ቀይሮታል ያለው ምንድነው? ትራምፕ ቱ ዲሳይድ ዌዘር ዩ ኤስ ቱ አታክ ኢራን ዊዝን ቱ ዊክስ፣ በሁለት ሳምንት ውስጥ ነው መወሰን የምንችለው ብለዋል ማለት ነው ይሄ ደግሞ በጣም ለእስራኤል ፖለቲከኞች በጣም የሚያናዱና ለኔታንያሁ ማለት ነው። ስለዚህ በሁለት ሳምንት ውስጥ ነው መወስነው ብሏል። ስለዚህ ጦርነቱ ምን ያህል ሊሄድ እንደሚችል አያችሁ። በቀደም ብዬ ነግሬያቸዋለሁ በአንድ ፕሮግራም ላይ ጦርነቱ ምናልባትም ሳምንታት፣ ወራት በላይ ነው ሊሄድ የሚችለው ሶ ኢትስ ኤ ፕላን ዲሊብሬት ፕላን ነው እዚህ ጋር እንደምትመለከቱት ዝም ብሎ የሆነ ነገር አይደለም ማለት ነው። ስለዚህ ዋይት ሃውስ ሴይስ ዩኤስ ፕሬዚደንት ዶናልድ ትራምፕ ዊል ሜክ ዲሲዥን ገና ውሳኔውን የሚወስነው ኦን ዌዘር ዘ ዩኤስ ዊል ጆይን ዘ ኢዝራኤል ኢራን ኮንፍሊክት ኢን ቱ ዘ ኔክስት ቱ ዊክስ፣ በሁለት ሳምንታት፣ በቀጣዮቹ ሁለት ሳምንታት ነው እንግባ አንግባ የሚለው ውሳኔ ልንወስን የምንችለው በሚል ትራምፕ ቁርጡን ተናግሯል። እንግዲህ ሰውየው ያው ቅብጅርብር ያለ ሰው ነው። ነገ ሀሳብ ምን ነገር ግን እየሰማን ያለ ነው በአሜሪካ ፖለቲከኞች ከፍተኛ ከፍተኛ ግፊት እየተደረገበት ይገኛል። ከፍተኛ ማለትም ጫና፣ ዓለም አቀፍ ጫናዎች ሁሉ አሉ። እንደ ቀላል አይደለም። ይህን ጦርነት ዘሎ መግባት ዋጋ ያስከፍላል። አውሮፓዎቹ ራሳቸው አልተስማሙ አልተስማሙ። በጣም ከባድ ነው። ምክንያቱም ሊያመጣ የሚችለው ነገር ብዙ ነው። ይህም በተመለከተ ደግሞ የእስራኤል ዲፌንስ ሚኒስተር ካድዝ ኢሊሚኔቲንግ ኢራን ሱፕሪም ሊደር አያቶል አሊ ኮሚኒ ኢዝ ዋን ኦፍ ዘ ካንትሪስ ዋር ጎል፣ የጦርነቱ ዋነኛው አንዱ ዓላማ አሊ ኮሚኒን ማስወገድ እንደሆነ የመከላከያ ሚኒስትሩ ደግሞ እዚ ጋር ገልጸውታል። ተመልከቱ። ከዛ ውጪ ኢራንያ ሚሳይል ካውዝድ ሲሪየስ ዳሜጅ አት ፎር ሳይትስ ኢን ሴንትራል ኤንድ ሳውዘርን እስራኤል ኢንክሉዲንግ ዘ ሶሮካ ሆስፒታል እየተወራ ያለ ነገር ነው። ይህም በጣም በከፍተኛ ብስጭት ፈጥሯል ማለት ነው። ስለዚህ ይህንና መሰል ጉዳዮችን ማኔጅ ለማድረግ መረጋጋት እንደሚያስፈልግ ፕሬዚዳንት ትራምፕ አሁን አማካሪዎቹ ብቻ ሳይሆን የሀገሪቱ ከፍተኛ ፖለቲከኞች አሉ የሚባሉ ሰዎች ሌላ አሜሪካ በመካከለኛው ምስራቅ ላይ ሌላ ጦርነት ግንባር ከፍታ ዋጋ አትከፍልም። ምክንያቱም የተከታታይ ጦርነቶች ብዙ አሜሪካን ዋጋ አስከፍሏል። ስለዚህ ፕሬዚዳንት ትራምፕ ለዚህ ምንድን ነው? US President Donald Trump says he is still weighing his options on the United States military intervention in escalating hostilities. ስለዚህ በመካከለኛው ምስራቅ ያለውን ጦርነት ኢስካሌት ሊያርግ ይችላል ወይስ አይችልም፣ ሊያጋግመው ይችላል ወይስ አይችልም፣ ይሄን ነገር በተመለከተ ወይ እያደረገ ሚዛን ላይ አስቀምጦት እየሞገተበት እንደሆነና በሁለት ሳምንት ውስጥ ውሳኔውን እንደሚያሳውቅ ተናግሯል ማለት ነው። እስከዛ ድረስ ባለው የእስራኤልና የኢራን ጦርነት እየተጠዛጠዙ ይቀጥላሉ። በጣም ያሳዝናል። እስራኤል ላይ የሚወርዱት እንደዚህ ሚሳኤሎች ሰው እየገደሉ ንብረት እያወደሙ ነው። ኢራን ላይ የሚወርዱት ቦምቦች ሰው እየገደሉ ንብረት እያወደሙ ነው። ጦርነት ክፉ ነው። እንዴት አድርጎ ሰው ወደዚህ ነገር ላይ ሲገባ መንፈሳዊ ነገር እንደማይገለጥለት አይታወቅም። ሰለጠኑ፣ አደጉ የሚባሉ አገራት ሁሉ ሳይቀር በዚህ መንፈሳዊ ኪሳራ ውስጥ ነው ያሉት። በዚህ ዲስትሮየር የአውዳሚው አጋንንታይ መንፈስ የአፖሊዮ ስፒሪት ዓለምን እንዲያወድማታል በጦርነት እያደረገ ማለት ነው። እስኪ ስለዚህ ቆሞ ማሰብ ይጠይቃል። የአውሮፓ አቋምን በተመለከተ ደግሞ አውሮፓውያን making use policy makers think twice three times about plans ብለው አስቀምጠዋል። የአውሮፓዎቹ የሚሉት የአሜሪካ ፖለቲከኞችና ፖሊሲ ሜከርስ ሁለቴ ሶስቴ ሊያስቡበት ይገባል። በግልጽ ይህን ነገር እየተናገሩ ይገኛል። ለምሳሌ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን እንደሚታወቀው ዲፕሎማሲን ገፍቶ ማምጣት ነው ትልቁ ውጤት የሚያመጣው በሚል በደንብ አድርገው ተናግረውታል። ሲናገሩ ምን አሉ? the other thing that the french president said is that he's totally and vehemently opposed to regime change በኢራን የሚደረገው መንግስታዊ ቅየራ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን እንደሚቃወሙት ቢሻራ የተባሉ ከፍተኛ የፖለቲካ ተንታኝና ዲፕሎማቲክ ሰው ለሚዲያ በገለጹት ነገር በደንብ አድርገው አሳይተውታል። ስለዚህ የአውሮፓ መሪዎች በተመለከተ አቋማቸው ዲፕሎማሲ ነው ዲፕሎማሲ ነው በዲፕሎማሲ ነገሮችን መፍታት የሚል አለበት ማለት ነው እ ይሄ በጣም የሚገርም ነው የሚሆነው ምክንያቱም ዲፕሎማሲ በብዙ መልኩ ሰዎች ተረጋግተው እንዲያስቡ የሚያደርግ እንዲያሰላስሉ የሚያደርግ እንደሆነ በደንብ እናያለን። ስለዚህ የአሜሪካው ፕሬዚዳንት ከዚህ ነገር መውጣት የእስራኤሉን ፕሬዚደንት ኢዛክ ሃርዞግ ይባላሉ ምን አሉ? ዊኖ ዋትዱ ኢፍ ዩኤስ ዳዝ ኖት ኢንተርቬን አሜሪካ እዚህ ውስጥ አልቃ ማትገባ ከሆነ እኛ የምናደረገውን እናውቃለን፣ በሚል የጠቅላይ ሚኒስትሩ አይደሉም ፕሬዚዳንቱ አይዛክ ሃርዞግ በደንብ አድርገው የእስራኤልን አቋም ገልጸውታል ማለት ነው። እና እነዚህ ነገሮች የተባባሰ ነገር ይዘው ሊመጡ እንደሚችሉ እናያለን። አውሮፓዎቹም ለዚህ ነው ዲፕሎማሲ የሚለው ነገር ላይ ያሉት። ለምሳሌ የዩናይትድ ኪንግደም ስቶርመር ፕሬዚደንቱ የብሪቲሽ ፕራይም ሚኒስተሩ ኬር ስቶርመር ሃዝ ስትረስድ ኒድ ቱ ስክሌት ክራይሲስ ኢን የ ሚድል ኢስት ዲዩሪንግ ቶክስ ዊዝ ባህራኒ ክራውን ፕሪንስ ሳልማን ቢል ሃማድ አልካሊፋ በለንደን በተገኙበት ሰዓት ላይ በተወያዩበት ሰዓት ላይ ዲፕሎማሲ ነው ትልቁን ቦታ ሊይዝ የሚችለው በኃይልና በጉልበት አይሰራም፣ በሚል በግልጽ ስለ ዲፕሎማሲ ትኩረት ሰጥተው እንደተናገሯቸው ሳልማን ቢል ሃማድ በደንብ አድርገው ገልጸዋል ማለት ነው። ይሄን በተመለከተ እንግዲህ የአውሮፓዎቹ አቋምን እንደሆነ እናያለን እዚህ ላይ ማለት ነው። ስለዚህ ቢቢሲም እንደዘገበው ትራምፕ ዊል ዲሳይድ ኦን ዩኤስ ኢንቮልቭመንት ኢን እስራኤል ኢራን ኮንፍሊክት ዊዝን ቱ ዊክስ በሚል እየተነገረ ነው ማለት ነው። ስለዚህ ቆሞ ማሰቢያ ጊዜ እንደፈለጉ እየተነገረ ይገኛል ማለት ነው። እነዚህ ነገሮች ማሰብ ማሰላሰል መልካም ነ ሶ ይሄ ባለበት ደረጃ በጣም የሚያሳዝነው ሌላ የሰማነው ነገር የነ ኢራን ጦርነት የተቀሰቀሰው በሐሰት መረጃ ላይ ተመስርቶ እንደሆነ በትክክል እያየን እንገኛለን ማለት ነው። በሐሰት መረጃ ላይ ተመስርቶ ነው። በጣም የሚያሳዝነው ነገር ይሄ ነው እንግዲህ ዓለም አቀፉ አቶሚክ ኢነርጂ ኤጀንሲ አዲስ መረጃ አውጥቷል። ይህም መረጃ ምንድን ነው የሚለው ኖ ኤቪደንስ ኦፍ ኢራንያን ኒውክሊየር ዌፐን፣ የኢራን የኒውክሊየር ጦር መሳሪያ ማብለያ ላይ ደረጃ ላይ ደርሳ እያብላላች ነው በሚለው ነገር ላይ መረጃ አላገኘንም በሚል በግልጽ ተናግሮታል ማለት ነው። በተለይም ከሲኤንኤን ጋር በነበራቸው ቆይታም በመግለጫም ደረጃ አቶሚክ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ የዩናይትድ ኔሽንስ አካል ነው። በዚህ ላይ እንግዲህ ምንም ምንም አይነት መረጃ አላገኘንም በሚል ዲድ ኖት ሃቭ ኤኒ ፕሮፍ ኦፍ ኢራንስ ኤፈርት ቱ ሙቭ ኢንቱ ኒኩላር ዌፐን በማለት ገልጸውታል ማለት ነው። በጣም ነው የሚያሳዝነው። የጥናቱ ውጤት አሁን ነው የወጣላቸው። ይህንን በተመለከተ እንግዲህ ልብ በሉ ስንት ድብደባ የተፈጸመው የፕሬዚዳንት ትራምፕ የአቶሚክ ኢነርጂ አቅም አላት ኢራን በሚለው ነገር ላይ መሰረት ተደርገው እንደሆነ ታያላችሁ። በጣም ነው የሚያሳዝነው። ነው እና ይህ ሁሉ ድብደባ ሲካሄድ የተካሄደበት ዋነኛው ምክንያት የኒውክሌር ጦር መሳሪያ ደረጃ ላይ ደርሳለች? ኢራን በሚል የተቀመጠ ነው። እዚህ ራሱ የኤንቢሲ ኒውስ ዘገባ ምድ የሚለው ትራምፕ ሳይንስ ኢራን ኢስ ክሎስ ቱ ሃቪንግ የ ኒውክሊያር ዌፐን በት ዩኤስ ኢንቴሊጀንስ ሳይንስ አዘር ዋይዝ። የአሜሪካ የኢንቴሊጀንስ ተቋሙ የሚያሳየው ደግሞ መረጃው ሌላ ነው፣ የሚገርማችሁ ማለት ነው። ሶ ጦርነቱ በውሸት መረጃ ላይ ተመስርቶ እየተካሄደ መሆኑን በትክክል ትረዳላችሁ፣ ታያላችሁ በሀሰት መረጃ ላይ በጣም ነው የሚያሳዝነው። ይሄ የሐሰት መረጃ ኢራን የኒኩሌር ጦር መሳሪያን ለመያዝ ጥቂት ሳምንታት ነው የሚቀራት የሚለው ነገር የኔታንያሁም የፕሬዝዳንት ትራምፕም ሀሳብ ነው። ያንንም መሰረት ተደርጎ የተያዘው መረጃ እንደሚያሳየው ከፍተኛ የሆነ ውድመት በዚህ አካባቢ ላይ መጥቷል። የዚህ የኒውክሌር ኃይል እና የአቶሚክ ጦር መሳሪያ ግንባር ቀደም መንግስታት ጠባቂ ቡድን መሪው ኤጀንሲው ማለት ነው፣ ኢራን የኒውክሌር ጦር መሳሪያ ለማግኘት የሚደረገው ጥረት ምንም ማረጋገጫ አላገኘም። እስራኤል በሀገሪቱ ላይ ላደረገችው ጦርነት ራስን የመከላከል ጋ በተያያዘው ያለው ነገር ከዚህ ጋር የተያያዘው ምን ያህል እንደሚጣረስ ሲሆን ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ናቸው ራፋኤል ግሮሲ በዚህ ሳምንት ባደረጉት ቃለ ምልልስ ከተቆጣጣሪዎች በምስጢር የሚደረጉ ስራዎች ሊኖሩ ቢችሉም ኢራን ከ2003 ጀምሮ የኒውክሌር ጦር መሳሪያን በንቃት መከታተል እንደማትችል እየሰራችም እንዳሉ ነው የሚገልጹ ዘገባዎች ትክክለኛ ናቸው። ኢራን ወደ ኒውክሌር ጦር መሳሪያ ስለምትሄድ በሚል ግምት ውስጥ እየተገቡ የሚደረጉት ነገሮች አለም አቀፍ ክራይሲስ ይዘው መጥተዋል በሚል ተናግረዋል።

ኢስራኤልስ ፕራይም ሚኒስትር ቤንጃሚን ኔታንያሁ ሀዝ ሰጀስትድ ዛት ኢራን ኢዝ አክቹዋሊ ፐርሲዊንግ ኤ ኒውክለር ዌፐን ኢን ሲክሬት ባት ኤ ላክ ኦፍ ፕሩፍ ኦፍ ኤ ክሌም ኢዝ ሃርድሊ ሌጂትመት ሪዝን ቱ ቢጊን ኤ ዋር ጦርነቱ ለመጀመር በቂ ያልሆነ ምክንያት እንደሆነ እየተነገረ ይገኛል። እና ብዙ ዜናዎቹ ላይ ገብታችሁ ብሉምበርግ ያወጣው ሌሎችም ያወጡት መረጃዎች ብታዩ በጣም በጣም ያሳዝናል። ስለዚህ ዓለም እየሄደች ያለችው በተወሻከተ መንገድ እርስ በርስ ለመተጨራረስ እንደሆነ የምታዩት አጋንንታዊ መረጃዎች የሚያደርጉት ነገር እንዳለ ታረጋግጣላችሁ ማለት ነው። በጣም ነው የሚያሳዝነው። ብቻ ከላይ ከላይ መረጃዎችን ላካፍላችሁ ብዬ ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች።